የወንጂ ሸዋ ስኳር ፋብሪካ በ2017 ምርት ዘመን አንድ ሚሊዮን ኩንታል ስኳር ምርት አቅዶ እየሰራ ሲሆን የካቲት 22 ቀን 2017 ዓመተ ምህረት ከምሽቱ 2 ሰዓት ከ25 ላይ ከስኳር ምርት እቅዱ 50 ፐርሰንት የሆነውን ግማሽ ሚሊዮን ኩንታል ስኳር ማሳካት ችሏል።

ይህንንም የወንጂ ሸዋ ስኳር ፋብሪካ ዋና ስራ አስኪያጅ ተወካይና የእርሻ ዘርፍ ስራ አስኪያጅ የሆኑት አቶ ሰለሞን በቀለ በተዘጋጀው መርሃ ግብር ላይ ይፋ አድርገዋል።

የቆረቻ አካባቢ ፋብሪካው ላይ በአጋጣሚ ያሰደ በዚህ ሳይል ላይ የፋብሪካው አመራሮች፣ ሲኒየር ባለሙያዎች፣ ሌሎች ባለምክታች በሽ ያለኝ ሰራተኛ በማስተባበር ፋብሪካው ወደ ማምረት ሂደት እንዲመለስ ለአምስት ተከታታይ ቀናት ምንም እረፍት ሳይወሰድ ትኩረት ሰጥቶ በመስራትና ጥገናውን በመምራት የተሳሳም

ፋብሪካ እንዲሆን ምርቱ ወደ ነበረበት እንዲመለስ ስላደረጉት ለዋና ስራ አስኪያጃችንም ለፋብሪካው አንድ ዳና እንድታቀርብላቸው ጠይቃለ። እንግዲህ በዚህ ነበር። ምክንያቱም በጣም በጋለ ፍጥነት

ሁሉም ዶሮዶሮ ያለ ቀጠኛ ሩጫ ያደረግን በሚገኝበት ወቅት ላይ ያጋጠመኝ ስፍራት በመሆኑ ለስም አዘንብቶነ። ነገር ግን ፋብሪካችን የካበደ ልምድ ያለው በመሆኑ ያለ ውጤ እርዳታ እና አማሮታትን አመራሮቻችን ከተኛ ቀጥኛ ድርብር አርጎ ስኳራችን ወደ ከረጢት እንዲገባ ስላደረጉ ይህ እንግዲህ የሆነ

በሚያደርሳቸው ሳይሆን ፈዳሪን ታክሎበት ነውና ከዚህ በኋላ ለሚኖሩ የሙስሊማናቶች ከፍተኛ ድጋፍ ይደረጋል ብዬ አስባለሁ። ዛሬ እንግዲህ አንዱ አንድ ነገር ፊት አርገናል ብዬ አስባለሁ። መጀመሪያ